ከጎንሽ ልሆን ቃል እገባለሁ። አንተ ማትረባ ቆይ ምንም ማለት ደብነው እንደሚመስል አሰራባችሁ ተነካባችሁ ለዛ ማለት አሁን ምንም ነገር ሳይከተል ቀጥ ለውጣ። እባክሽ፣ ታረጋግተሽ ልታዳምጪኝ ሞክር። አቶ ጠብ አቶ ጠብ ቴዲ መሲ በጫማ ደበደበችው። እንግዲህ የባለፈው ቪዲዮ ላይ እንዳየነው ቴዲ መቶ። ይቅርታ ጠይቋታል ማለት ነው መሲን እናም ይቅርታ በጠየቃት መሰረት ምንድን ነው ያላት ሄለንን እኔና አንቺ እጅ ለእጅ ተያይዘን እሷን መጉዳት አለብን ብሎ ነበር ያላት እናም እሷም እንግዲህ እናንተ ናችሁ ከኔ መረጃ እየቀዳህ ለካ ለዚህ ነበረ ቶማስን ገደላችሁት እያለች በምትለው ሰዓት እንግዲህ እኔ ምንም ነገር አላደረኩትም ብሎ እያላት ነበር። አሁን ደግሞ እንግዲህ ዛሬ በመጣበት ይቅርታ አድርጊልኝ ብሎ አሁንም ደግሞ ይቅርታ ሊጠይቃት ይመጣል። እሷም እንግዲህ ቀጥ ብላ ውጣልኝ በማለት ደብድባ አስወጥተዋለች ከክላሷ ማለት ነው። እንግዲህ የጫማ ጥፊ ቀምሷል ቴዲ። በጫማ ራስ ራሱን ብላ ነው ያበረረችው ማለት ነው። መሲ እና ሰርታለታለች እሱን መሲ እናፈቅርሻለሁ እያለ እሱ ግን እዛ ጋ ከሄለን ጋር እየተሰማጠረ ለብር ብሎ እናም ግን እሱ ያው ሄለን ስላስገደደችው ነው እንጂ እሱም ወዶ አይደለም ማለት ነው። እንግዲህ የቶማስ መሞት እሱም እጅ አለበት የሄለንም ነው። ሄለን ደግሞ ካለ ቴዲ ምንም ነገር የምትንቀሳቀሰው ደም ስሯም አይንቀሳቀስም ማለት ነው። እንግዲህ ኤልሹ ኤልሹ ተኝታ እያለ ቢላል ብድርብሱን እያልጋ ልብሷን እያለበሳት እሷ ተኝታለች ማለት ነው። እንግዲህ ወንድሟ ስለሆነ እሱም እያጽናና ተኝታለች። እሷ የኔ ታናሽ እህት፣ አይዞሽ፣ አትፍሬ፣ እኔ ሁሌም ከጎንሽ ነኝ እያለ ይላታል ማለት ነው። እሷ ግን ተኝታለች። እሱ ለራሱ እያወራ ያወራ እንትን ይላታል። አይዞሽ፣ እኔ ምንጊዜም ቢሆን ከጎንሽ ነኝ፣ መቼም ቢሆን አለለይሽም ብሏት እንግዲህ ራሷን ሳም አድርጓት እሱም ከክላሱ ይወጣል። እሷም እንቅልፏን እየተኛች ነው ማለት ነው። ሰላም፣ ሰላም ውድ የቻና ላይ ቤተሰቦች ተከታታዮች እንዴት ናችሁ? ላይ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዘት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻና አዳዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክስ የኮሜንት አስተያየታችሁ ሁሌም እንደተለመደው እንዳይረሳ ማለት ነው። ኑንሽ ተኝታለች። እንግዲህ ኑንሽ ታማለች፣ አሁን ላይ ታማ ትገኛለች ማለት ነው። እናም ቢላል እንግዲህ በጣም ነው የሚወዳት ኑንሽን፣ የተኛችበት እጇን ይዞ እየደባበሳት እያለ ኤልሹ ትመጣለች። ኤልሹ ትመጣና እንግዲህ ከዚህ በፊትም ደጋግማ ሄለንም ሆነች ኤልሹ ኤልሹም መረጃውን የህክምናውን ውጤት ስላየች ማንም እንዳይሰማ ብላ ነበር ሄለን ኑንሽን። ማንም እንዳልሰማ ነበር የምታውቀው ኤልሻ ግን ከሄለን ክላስ አውታ የምርመራውን ወረቀት ስላየችው በኤችአይቪ መበረዟን መረጃውን አይታለች ማለት ነው ከዛም እንግዲህ ወይኔ እቺ ልጅ በቃ ዛሬ አሁንም ይሄንን ወንድሜ ልትበርዘው ነው እያለች እንግዲህ ቢላል እሷ ክላስ ሄዶ እጇን እያሻሸ ትሄዳለች ማለት ነው እሷም እንግዲህ በጣም ትናደዳለች ኤልሹ እንደው ምን ነው የያዘሽ በሽታ ይጥሎሽ ይዞሽ በሄደ ቆይ ግን ምን ባደርገው ነው ከእሷ ብንዲርቅልኝ የማደርገው እያለች ኤልሾም ለራሷ ታወራለች። ይሄንን ሁለት ቀን ሙሉ እኮ ከሆስፒታል ከገባች ጀምሮ እኔን እንኳን ዘር ብሎ አላየኝም እሷ ስር ተለጥፏል እያለች ለራሷ ታወራለች። ከዛም ዞር ትልና ወንድሜ ብላ ትጠራዋለች። ቢላልም አቤት ብሎ ይቀበላታል። ከዛም እንግዲህ ቆይ ግን ለምንድን ነው በብተህ እረፍት የማታደርገው ብላ ትጠይቀዋለች። ቆይ ሁለት ቀን ሙሉ አብረሃት ሆንክ ይበቃሃል። ዳሞ አሁን ቤተሰቦቿ አብረኋት ይሆኑ። ደግሞ ለዚች ለገጠሬ እንደዚህ መጨነቅ የለብህም በማለት ኤልሻም ቢላለን ትለዋለች። ቢላልም ምን ማለት ነው አንቺ ብሎ ይመልስላታል። ቆይ እንዴት ነው እንደዚህ ጨካኝ የሆንሽው? ልጅቷ እንደዚህ ሆና እያየሻት ምንም ነገር አታሳዝንሽ በማለት ይመልስላታል። ኤልሹም እንግዲህ ምንም ነገር አታሳዝነኝም ብላ ትመልስለታለች። እሱም ስርዓት እየኖረሻ ትጨማለቂ በማለት ይመልስላታል። ኤልሹም እንግዲህ ቆይ ስማኝ ወንድሜ፣ እኔ እኮ ስለምወድህና ስለምጨነቅልህ ነው ከእሷ እንድትረቅህ እየነገርኩ ያለውት፣ በማለት ተናግረዋለች። ለእኔ የምትጨንቂው እንደዚህ ከሆነ አመሰግናለሁ፣ በማለት ቢላልም ይመልስላታል። እሷም እንግዲህ ቆይ ግን ወንድሜ ምን ሆነሃል? ግን እስኪ ራስህን ተመልከተው ያችን የመሰለች እጮኛ እያለች ከዝች ጋራ ቁጭ ብለህ ትነፋረቃለህ በማለት ቢላልን ትለዋለች። ቢላልን እጮኛ የምን እጮኛ ብሎ ኮስተር ብሎ ይመልስላታል። አረ ባክህ ምን ነው እሷ ፊት ያለማውራት ነው ብላ ኤልሻም ትለዋለች። አይዞ እንቅልፍ ወስዷታል፣ አት ሰማንም ደግሞ ብትሰማም ችግር የለውም በማለት ኤልሻም ቢላልን ትለዋለች። ቢላልም ደረጃዋን ማወቅ አለባት ብላ ትለዋለች። አንቺ ልጅ ዝምበይ በጣም እያበሳጭሽ ነው በማለት ቢላልም ይመልስላታል። ቆይ ምንድን ነው ያልተፈጠረ ነገር እየፈጠርሽ የምታወሪው በማለት ይመልስላታል። ሲቀጥል ደግሞ ለሰው ልጅ ክብር ይኖርሽ በማለት ይቆጣታል። ኤልሻም ነው ይህን አክል ነው ሌለካ የምትጠነቀቅላት በማለት ትመልስለታለች። በጣም ተሳዝነኛል እኮ ወንድሜ ያኔ ጉድህን ስታቅ አርፈህ ትቀመጣለህ በማለት ትለዋለች። ቢላልም የምን ጉድ ብሎ ይመልስላታል። እንግዲህ አንተ አርፈህ ማትቀመጥ ከሆነ እሷም የሚናገራትን ካልሰማች የምና ለመናገር እገደዳለሁ በማለት ኤልሹም ለቢላል ትለዋለች። ቢላልም ምንድነው ተናገሪ ብሎ ይጠይቃታል። እንግዲህ ኑናያት ብላ ትለዋለች። በዚህ ትላታለች። በዚህን ሰዓት ኑነሽ ቀስቀስ እትላለች። ከዛም ቢላልም ወይ የኔ ቆንጆ ነቃሽ እንዴ በማለት ይጠራታል። ኤልሻም ይህን ጊዜ ምን ምን ምን የኔ ቆንጆ ነው ያልካት? ሲጀመር አልተኛሽም ነበር አይደል ብላ ኤልሻ ኑንሽን ትላታለች። ኑንሽን እንግዲህ ቀስቀስ ስትልና ገልበጥ ስትል ፊቷን ወደ ኋላ ትመልሳለች። ኤልሻም ወይኔ መቃጠል ጭራሽኑ ከአንቺ ብሶ ትሞላበቂያለሽ በማለት ትናደድበታለች። ወንድሜ ብላ ትጠራዋለች። ኤልሹ ከዚህ ክላስ ውጪ በማለት ይቆጣታል። ኤልሹም እረ ልውጣ አይደል በማለት ትመልስለታለች። ቢላልም እንግዲህ የኑነሽ እጅ ደማ፣ ከዛ እሱም ደነገጠ ወይኔ እየደማኩ ነው። ተይ እንጂ አትንቀሳቀሺ፣ በማለት ቢላልም ይደነግጣል። ይሄን ጊዜ ኤልሹ ጩኸቷን ቀለጠችው። ወይኔ ወንድሜ ወይኔ ወንድሜ፣ እንዳትነካዎቿን እንዳትነካዎቿን፣ እያለች በመጮህ ታቀውጠዋለች። እሱም ደነገጠ። ከዛም ሄለን ስትሮጥ ትመጣለች። ከዛ ቆይ ምን ሆናችሁ ነው? ምንድን ነው ብላ ሄለን ትጠይቃቸዋለች። ኤልሻም እማ ጉድሽን አላየሽም ኑናት እጇ እየደማ ነው ብላ ትነግራታለች። ወንድሜ ደግሞ ሊጠርግላት ነው በማለት ኤልሹ ለሄለን ትላታለች። ቢናለም ብድግ ብሎ አንቺ ልጅ ቆይ አሞሻል እንዴ በማለት ይቆጣታል። በያሁን ቀጥ ብለሽ ውጭልኝ በማለት እህቱን ይቆጣታል። ሄለን ቤሎ ተረጋጋ እንጂ ምን ሆነሃል? በማለት እናትም ትለዋለች። እንዲ ለአናይሻ ተመኩ ልጅቷ ታማ እንዴት የጮኸች እንደነበረ በማለት ቢላልም ለሄለን ያስረዳታል። በዛ ላይ ደግሞ እንዴት እንዴት ነው የሚያደርጋት በማለት ቢላልም ለሄለን ይላታል። ሄለንም እሺ በቃ ተረጋጉ ብላ ቤሎን ብላ ትጠራዋለች። አሁን የማዋራህ ነገር ስላለ ሂድና እታይ ጠብቀኝ በማለት ሄለንን ሄለንም ቤሎንን ትለዋለች። እኔ ኑኑን አዋርቻት አስተካክዬ እመጣለሁ በማለት ሄለንም ትለዋለች። ቢላልም አይ እኔ እዚሁ ነው የምቆየው በማለት ለሄለን ይመልስላታል። ሄለንም የኔ ልጅ ምን ማለትህ ነው? እኔ እናትህ የምልህን አሰማኝ ማለት ነው ብላ ታዝንበታለች። ገና ለገና ቶሚ የለም ብለህ ነው አይደለህ? እምቢ ማለት ጀመርክ ብላ በማለት ትለዋለች። ቢላልም ማሚ፣ እኔ እንደዛ አይደለም፣ እሺ በቃ ብሎ ወደ ታች ጥሏት ይወርዳል ማለት ነው። እንግዲህ ሄለን ኑንሽን ልትቆጣት ነው ማለት ነው። ያው በተደጋጋሚ ካረጄ እራቂ፣ እሷ ምን ታርግ? እሱ ነው እየመጣ የሚለጥፈው ስሯ፣ እሷ ምን ማድረግ ትችላለች? ምንም ማድረግ አትችልም። ቢላል ግን ከእሷ ልመለየት አልቻለም። በቃ ከሆስፒታል ከመጣይ ጀምሮ እስሯ ነው ያለው፣ ከእስሯ አልተለየም። ሄለን ግን አሁን ከእስሩ እራቂ ስልሽ እምቢ ያልሽኝ እያለች ትቆጣታለች። እናም እንግዲህ ሄለን ዞር በይና አናግሪኝ በማለት ኑንሽን ትላታለች። ቆይ ግን ለምንድን ነው አንቺ ስነግርሽ አልሰማ ያልሽኝ? በማለት ሄለን ትላታለች። ቆይ ከልዩ እራቂ ብዬ አላልኩሽም በማለት ሄለንም ኑንሽን ትላታለች። እሺ እህትዬ ቆይኔ፣ ካዲያ ምን ላድርግ በማለት ኑንዬም ትመልስላታለች። እኔ እኮ አልቀረብኩትም በማለት ትላታለች። ታይ እንጂ አልቀረብሽውም እንዴ! ልጁ ወጣትና ሁሉ ሁሉ ሴቶች የሚፈልጉት ነው። አንቺ ደግሞ ወጣት ነሽ፣ ለዛሁም በቤት ውስጥ የምትኖሪ፣ አንቺ ደግሞ ፊት ካልሰጠሽው በምንም አይነት እስርስርሽ ሊል አይችልም ብላ ትላታለች ኑንዬም እውነቴን ነው እትዬ እኔ ሁሌ ፊት እንደነሳሁት ነው በማለት ኑንሽም ትመልስላታለች ሄለንም ኑኑ ጤነኛ ብቶኝ ኮ ምንም አልነበረም ብላ ትመልስላታለች በዛ ላይ ደግሞ እጮኛ አለችው ብላ ትመልስላታለች ቆይ ግን በእናንተ ሀገር ነውር የሚባል ነገር የለም እንዴ በማለት ሄለንም ትላታለች ቆይ እናተን እናትሽ አንገቷ እንዲደፋና እንድታዘን አትፈልጊም አይደል በማለት ሄለንም ኑንሽን ትጠይቃታለች። ኑንሽም አይ አልፈልግም በማለት ትመልስላታለች። ስለዚህ ክብርሽን ጠበቂ፣ ሴት ልጅ ስትኮሳተር እንጂ ስትንዘላዘል አያምርባትም በማለት ሄለን ለኑንሽ ትላታለች። ኑንሽም ረኔ እንደዛ አላደረግኩም በማለት ትመልስላታለች። አሁን እንድትመልሽልኝ ወይም እንድትከራከርኝ አይደለም የመጣሁት፣ በማለት ሄለንም ትላታለች። ኑንሽም እሺ፣ እኔ እንዲርቅ አደርገዋለሁ ግን እንዴት እንደማደርግ ብቻ ነው ግራ የገባኝ፣ በማለት ኑንሽም ትመልስላታለች። ሄለንም ለምን ግራ ይገባሻል ቆይ ልጁን ትወጂዋልሽ እንዴ በማለት ትጠይቃታለች ኑንሽም ማ እኔ እረ እንደዛ አይደለም አልወደውም በማለት ትመልስላታለች ሄለንም አዎ እንደዛ ቢሆን ይሻልሻል ስለዚህ ላንቺ የሚመጥንሽ ከገጠር የታጨልሽ ባል እንዳለ ነገሪው በማለት ሄለንም ለኑንሽ ትላታለች ኑንሽም ለምን በውሸት እንደዛ እለዋለሁ በማለት ትመልስላታለች። ቆይ አንቺ ልጅ ያምሻል እንዴ የግድ ካንቺ መራቅ አለበት እኮ እያልኩሽ ነው በማለት ሄለንም ትጮህባታለች። ወይም ደግሞ ሌላ በማለት ትላታለች። ሌላ ደግሞ ማናለ ብላ ትፈልጋለች። በቃ እንደውም አዶንም እንደምትችው ንገሬ በማለት ትመልስላታለች። እንደዛማ ማድረግ አልችልም በማለት ትመልስላታለች። ቆይ ምን ማለት ነው? አንቺ ትንሽ አታፍርም እንዴ? እንዴ እና የአደራ ልጄ በብስፋ ይበከልልሽ በማለት ሄለን ሄለን ምንሽን ትቆጣታለች። ይሄ የግድ ማድረግ አለብሽ የኔ ትእዛዝ ነው እሺ በማለት ሄለንን ምንሽን ትላታለች። ምንሽን እሺ እዚህ አደርገዋለሁ በማለት ትቀበላለች። ሄለንም አሁን አቡን አትናፋ ረቂብኝ መጀመሪያ ወደ ከተማ ከመምጣትች በፊት ይሄን ማሰብ ነበረብሽ በማለት ተመልሰላታለች። ደግሞ ሁሌም እንደምከታተልሽ አትርሺ፣ እሺ ብላ ጥላት ካጠገቧ ትሄዳለች ማለት ነው። ወይኔነሽ ምንሽ ስታሳዝብ፣ ወይኔ ጩፈፉ ኑንሽ በጣም ነው የምታሳዝነው። ከዛ ኑንሽ እንግዲህ በጣም ተጨነቀች። በቃ አሁን ልትነግረው ነው ማለት ነው፣ እንደ ምንድን ነው የማደርገው በማለት እንግዲህ ኑንሽም በጣም ትጨነቃለች ማለት ነው። እናም ተኝታ ከተኛችበት ስቅስቅ ብላ ታለቅሳለች። እንደው አምላኬ ምንም ባልፈልግም እንኳን እሱ ከጎኔ ቢሆንልኝ እጽናና ነበር። ግን አሁን ከነገረችው በቃ ይርቀኛል። ጭራሽ መጠቋቆሚያ ሆንኩኝ በማለት ሄ ኑንሽም ታዝናለች ማለት ነው። እንደው ፈጣሪ አሁን ምን ባድረግ ነው የሚሻለኝ? እንደው ምን ላድርግ? አይኑኑ ጠንከር ማለት አለብሽ እያለች እንግዲህ ለራሷ እያለቀሰች ታወራለች ማለት ነው። በቃ ሁሉም ይራቅሽ እናትሽ ከጎንሽ ካጠገብሽ ካለች ይበቃ ይበቃሻል፣ በማለት ራስ በራሷ እራሷን ታጽናናለች ማለት ነው። ሄለን እንግዲህ ቢላለን ሂድና እታ ይጠብቀኝ ባለችው መሰረት እታች ሄዶ ሶፋ ላይ ቁጭ ብሎ ይጠብቃታል። እሺ ቤሎን እንዴት ነህ? በማለት ትለዋለች። ደህና ነኝ ማሚ፣ ስለምን ነበር ልታናግሪኝ የፈለግሽኝ? ብሎ ይጠይቃታል። ሄለንም ምን መሰለህ የኔ ልጅ አሁን ቶሚን አንዴ አተነዋል ብናጣውም ግን ነፍሱ በሰላም እንድታርፍ በህይወት ያለ የሚያደርገውን ነገር መፈጸም አለብን በማለት ለቢላል ሄለንም እንደዚህ ትለዋለች። እሺ አሁን እንደዚህ አይነት ነገር ማውራት አስፈላጊ ነው በማለት ቢላልም ለሄለን ይላታል። ሄለንም እንዴ የኔ ልጅ ብላ ትለዋለች። ቢላልም እሺ ምንድነው እሱ ብሎ ይጠይቃታል። ሄለንም ቶሚ ከማረፉ በፊት ስለአንተ ህይወት የሚነግረኝ ነገር ነበረ በማለት ትለዋለች። እሱን ደግሞ የሁል ጊዜ ምኞቱ አንተ ተምረህ አድገህ ትልቅ ደረጃ መድረስ እንደርሰህ ማየት ነበረ በማለት ትለዋለች። ቢላልም አያው አውቃለው፣ የኔ ምኞት ደግሞ ሁሌ እሱ አብሮኝ እንዲኖር ነበረ በማለት ይመልሰላታል። እንግዲህ ስለ ታጨችው ልጅ ልትነግረው ነው ማለት ነው። ቶሚ ነው ያጨችል ያጨልህ ብላ እንግዲህ ከልጅቷ ጋር ልታስተዋወቀው ነው ሌለን ማለት ነው። እና እሊቁኑ ልታወሪኝ እዚህ ካስቀመጥሽኝ አልቀረ ላንቺ አንድ ጥያቄ አለኝ በማለት ቢላልም ይላታል ምንድን ነው የምን ጥያቄ ነው ብላ ሄለንም ትጠይቀዋለች አባቴ በዙሪያው ያሉት ሰዎች እንደሚያከብሩት እና እንደሚወዱት ነው ማቀው ለመጨረሻ ጊዜ ሲወጣ ማንን ለማግኘት እንደወጣ አልነገረሽም በማለት ይጠይቃታል እሷም ቢነግረኝ ጥሩ ነበረ፣ ግን ምንም ነገር አላላኝም፣ ምንም አላሳወቀኝም በማለት ትመልስለታለች። ቢላልም ቆይ እንዴት ላንቺ አያሳወቅሽም? ታወራላችሁ አይደል? ሰላም ነበራችሁ አይደለ ቢያንስ እንኳን በጠዋት ሲወጣ እዚህ ቦታ ሊሄድ ነው ብሎ ይህን ሰው ላገኝ ነው ብሎ ሊልሽ ሊገባ ነበር በማለት ጥያቄ ያፋጥጣታል። ማለት ነው በጥያቄ ራሷ ልጠይቀ ብላ አውርዳው እንደገና ወደ ከፎቁ ርታች ወርዶ እሷ ነው በጥያቄ አፋጠታት ሄለንን ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።